ጋይስ የጋሽ ታደሰ ልጅ ኦንላይን ፍጥጥ ብለውላችኋል። ፍጥጥ ምን ይዞብን እንደሚመጣ አላቅም። ዛሬ ማለት ነው። እውነቴ ነው ምላችሁ። ፍጥጥ ብለዋል። ቲክቶክ ሰፈር ጠብቀዋለሁ። ምንም አልፖስትም። ምን እያደረግክ ነው? ምን ይዘህብን ልመጣ ነው? ቀጠሮ እየሰጠህን ነው? ወለላ ከቲክቶክ ሰፈር ወጣሁላችሁና ዩቱብ ሰፈር ስመጣ ሩታ ኦንላይን ፍጥጥ ዩቱብ ላይ። የምሬ ነው የምላችሁ፣ ውሸቴን እንዳይመስላችሁ። እኔ ባይኔ ያየሁትን ነው የምናገረው። አዎ እና ሩታዬም እንግዲህ አቤላ እናገናኝሽ ሲላት ምን ነው ጥፋቴ? ብሎ በደንብ ያስቡበት፣ እዛው ትሪት አድርጉት። እኔ ምንም ያልኩኝ ነገር የለም። እርፍት ላይ አድርግ ነው ያልኩኝ እያለች ነበረ። አሰላሙ አሌይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ዛሬ አገር ሰላም ነው ብዬ ትላንትና የተለቀቀ ቪዲዮ ነበረ ቲክቶክ ሰፈር። ከዛ በኋላ ያንን ቪዲዮ እውነት ለመናገር የወደ ሆነ ሰው ያዳላል ማለት የሆነ ሰው የነፃነት ቪዲዮ ነበረና ነፃነት ድብና አድርገን ከንትንሽን ቅበሪው ብለን የጻፍነውን የተጻፈ ነበረ። የጻፍነው ሳይሆን የተጻፈ ነበረ። ፖስተዋል መጥቶ ያንን ቪዲዮ ላይክ አድርጌ ነበረ እኔም። ከዛ መጣ እሱ ላይክ አደረገ። ከዛ እሱ መጣ። ከላይ መጣልኝ ሲመጣልኝ፣ ሰደት ብዬ ደግሞ ዛሬ የምንለቀቀብን ይሄ ልጅ ምን ምን ይዞብን መጣ ብዬ ሲሄድላችሁ፣ ምንም የለም ኦን ላይን ያፈጠጠው እንደዚህ ፍጥጥ ተያየንላችሁ፣ አለ ፍጠጥ። ከዛ በኋላ ከዛ ወጣሁኝ እና መጣለሁ፣ ኢትዮጵ ሰፈር ደግሞ ሩታ ፍጥጥ ብላለች። ከዛ በኋላ አንቺ ምን ይዘሽ ልትመጪ ይሁን ዛሬ ደግሞ እያልኩኝ እሷም ወጣች ማለት ነው። ይሄው ወጡና ቀሩ፣ አልመጡም። አው ዛሬ ማታ ምን ይዘውብን እንደሚመጣው አላቅም። ነገር ግን ሁለትም ሩታዬም ነበረች ኢትዮጵ ሰፈር፣ አብረሀም ቲክቶክ ሰፈር ፍጥጥ ኦን ላይን ፍጠጥ እና ምን እየሰራችሁ ነው እናንተ? ምን እየቀመማችሁ ነው? ምን እየቀመማችሁ ነው? ኧረ እባካችሁ ጨንጓራችን እንፈልገዋለን። አሁን እንፈልገዋለን። ከፈለገች እቺ ማናት እንትና ማናት እንትና ለማንኛውም እዛው ብትሰራ ደስ ይለናል። ለማንኛውም ትናንትና እንግዲህ አካላትሽ ይቃጠል የተባለችው ማለት ነው። እኔ ያንን ፓርቲ ላይ ተጠቀምኩኝ ፊት ለፊት አስገብች አካላትሽ ይቃጠል አለች። አንዲት ዋልጅ አልኩኝና የፍቅር ፕሮፋይል ያደረጋችሁ የፍቅር ፕሮፋይል ያደርጋችሁ መታችሁን ቤት አካላታችሁ የእናንተ አካላት ይቃጠል እናንተ ወንድ አምላኪዎች፣ ደደቦች የምትውላላችሁ እኔ ፍቅርን እንድሳደብ አልፈልግም። ስለዚህ የፍቅር ፕሮፋይል አድርጋችሁ እየመጣችሁ እንዳትሳደቡ። የፍቅር ፕሮፋይል አውረዳችሁ የራሳችሁ ፎቶ ለጥፋችሁኑና ተዋጡ፣ ከኔ ጋር ተፋለሙ ማለት ነው። እንድሳደብ አታደርጉኝ፣ እኔ መሳደብ አልፈልግም። ምክንያቱም እንደናንተ ባለጌ ያደለች ምች ለች ገባችሁ አደለ? ስለዚህ አርፋችሁ ተከባብረን ቁጭ ብንል ደስ ይለኛል። እና እናንተ ወንድ አምላኪ እናንተ አላችሁ አደለ? የምታመልኩትን ምልክ። እኔ ክፉ ነገር አታናግሩኝ እኔ ፍቅርን መንካት አልፈልግም፣ ነገርኳችሁ። የምሬ ነው መላችሁ። ስለዚህ እሷ ፎቶ አትጠቀሙ። እናንተም ብሎ አደናጊ እኔ ሁላችሁም አይደላችሁም። በጣም ጨዋዎቹ አሉ፣ በጣም ማለት ነው። ወላሂ ህት በና አብርሃም ራሱ ስሰራ እኔን የሚያበረታቱኝ ያሉ። ደደቦች አንዳንዶቻችሁ ደግሞ ዝም ብላችሁ መታችሁ የምትሳደባላችሁ ነው። የመሳደብ አልፈልግም። ስለዚህ አትደርሱብኝ፣ አልደርስባችሁም። ጨዋዎቹ ደግሞ ይሄዳለሁ እናንተ ጋር። እናንተም ነው ሌላ በሽተኞች የሆናችሁ እንዳመጡ ቤት ማለት ነው እና ትላንትና አንዳንዶቻችሁ ጥያቄ ጠይቃችሁ ልጆች ነበራችሁ። እሱም ጥያቄው ምን ነበረ? ባልና ሚስት ሲጣላ በእናንተ ሀገር ወይም ደግሞ በእናንተ አካባቢ እንዴት ነው ተደርጎ ወደ ቤቱ የሚመልሳት? ማን ነው የሚመልሳት? አብርሃም እና ትላንትና እንግዲህ እነ ኤፍሬም እራሱ ምን እያሉ ነበረ? እነ ጋሽዬ ጋር ሄድ ወደ ቤተሰብ ጋር እነሱ ጋር ስትሆን ነው እነሱም ተረጋግተው የሚኖሩት እያለ ነበረ። እባካችሁ፣ እባካችሁ ጋሽዬ እያመጣችሁ እዚጋ ከታችሁት እንትን አታሰድቡት። የምሬ ነው ታሰ ያሳደጉት በቃ በራሳችሁ ተወጡ። ወጣቶች ናችሁ። ሽማግሌዎቹ ወደ ራሳ ወደ ሃይማኖታቸው፣ ወደ ጻሎት ቤት እንዲሄዱ አድርጎ እንጂ ይሄ በተቡካካ ነገር አታስገቡ። እራሳችሁን ቻሉ። ወጣቶቹ ማለት ነው። ትልልቅን ሰው እዚጋ ታስገቡ። እንደ ክብር የሚባል ነገር የለም። እንደ ለአባታችሁ ክብር አለ የላችሁም። እንደዛ ያሉ ነበር። ያ ይሄ የተባለው አሁን ለምሳሌ ነገሽ ወይም ደግሞ እንደዛ ያለ አለ ነበር። ነገ ቀን አምጥተው እዚጋ እንደማያስገቡት ምንም አይነት ዋስትና የለም። ያስገቡታል። ከዛ በኋላ አባትም እንደዚህ አባትም ድራማ ላይ ተከታተለ ወይም ደግሞ ገባበት ምናምን ተብሎ ነው የሚረገጠው። ስለዚህ ለአባታችሁ ክብር ከሌላችሁ መብታችሁ ነው። ታዳምጣላችሁ ደግሞ ቤታችን እየመጣችሁ። ስለዚህ በታመጡ እዚጋ በታስገቡ ነው ደስ ይለኛል። አይ እድሜ ልኩን እንደዚህ እናደርገዋለን በእንደዚህ አይነት ነገር በተጨማለቀ ነገር እናስገባዋለን ካላችሁ አባታችሁ ነው የፈለጋችሁ ነገር ማድረግ ትችላላችሁ፣ ማብታችሁ ነው። እና እኔ እዚህ ጋር መከራከር አልፈልግም፣ ግን በጣም ነው የምታናድዱኝ። በዚህ ሰዓት ማለት ቤተሰብን አምጥታችሁ ስታስገቡ ማለት ነው እና በታስገቡ ራሳችሁ እንደተብኳካችሁ ብትብኳኩ ወንዶቹ ማለት ነው፣ ይሄ ነው የሚሻላቸው። ወይም ደግሞ በቃ ንጹ ቪዲዮ ወደ ራሳችሁ ተመልሳችሁ ሌላ ቪዲዮ ብትሰሩ ደስ ይለናል። ለማንኛውም ወደ ገደለው ልግባ እና እናንተ ሀገር ሽማግሌ እኛ ሀገር ሽማግሌ ሄዶ ነው የሚያመጣው ሚስትም ሄዶ የሚያመጣት ስለዚህ እናንተ ሀገር እንዴት ነው የምትሉ ልጆች አላቸው የእውነት ስትጣይ ነዋ ታዲያ የእውነት ለምሳሌ ባልና ሚስት ተጣሉ እንበል ተደባድበውም ተለያዩ በቃ ይደባደባሉ ገጠር አካባቢ ስለዚህ ያችን ተደበደበችዋ ተነስታ ወደ እናቷ ቤት ትሄዳለች ከዛ በኋላ ምን ይደረጋል እሷ አይሄድም በነገራችን ላይ ባሉ አይሄድም አዎ ያሁን ጊዜ ደግሞ በስልክ ነው ተጨራርሰው የምትመለሰው እንጂ ሴቷ ያና እንደ ድሮ እንደ እናቶቻችን አይደለም ማለት ነው። እንዲህ እናንተ እናቴ ስትሄድ አላየኋትም። የምሬ ነው የምላችሁ። እናቷ ቤት ስትሄድ አላየኋትም ማለት ነው። ወይስ እኔ ሳልደርስ በፊት ጨርሰው ተደባድበው ነው? እኔ አላቅም። እና ስትሄድ አላየኋትም ወላሂ። እና በሰፈር ምናምን እንደዚህ አንዳንድ አንዳንድ ቦታ ነው እንጂ ያን አክል አይገጥም። እሱም ደግሞ ማነው የሚያመጣው? ሄዶ ሰፈር የሰፈር እንደዚህ ሽማግሌዎች ምናምን የሉም? ሄደው ጠይቀው፣ ከዛ በኋላ ቤተሰቦቿን አስፈቅደው ይዘዋት ይመጡና ጋ ዋጋ ያስተረቋት። እንደዛ ነው ያለው እኛም ሀገር ማለት ነው። ስለዚህ አብርሃምና የሩታ ነገር ደግሞ እንደሚታወቀው ነው። በቃ የነሱና የእናቶቻችን ነገር አንድ አይደለም። ስለዚህ ባካቱ እንትከ እንደዚህ ጋር ባታገናኙት ደስ ይለኛል። የነሱ ሌላ ነው። እዚህ ጋ ያለው ሌላ ነው። ለማንኛውም እኔ እኮ እኔ ዳወርታ አስቀጽፉኝ። እንዴ አልኖርበት እንድኖር አትፈልጉም? እና እንድኖር ፍቀዱልኝ። ግን እኔ በጣም ነው እያስጠለኝ ያለው። ለምን እንደሆነ ታውቃላችሁ? ጭቅጭቃቸው፣ ንዝንዝ፣ ንትርክ ያስጠላል። የሆነ ይደብራል። ስለዚህ በጥሩ ነገር ቢመጡልን እኔ ደስ ይለኛል፣ በበኩሌ ማለት ነው። ያው አብርሃም እንግዲህ ሁላኝ ፍጥጥ ብሎ ነበረ፣ ሩታይም ነበረች ፍጥጥ ብላ። ብቻ ምን እንደሚመጣልን አላውቅም። አብርሃም ምን እንደሚያመጣብንም አናውቅም። ያቺ ብቻ ሰጎን የሆነች ሴትዮ እንዳመጣ ያው ማታ ራሱ በእሷ በሰራውትን ነው የፍቅር ፕሮፋይል ያደረጋቸው ልጆች መታችሁ ቤት እየተሳደባችሁ ሰጥቻቸው ነበረ። እናንተ ወንድ አምላኪ ደደብ፣ ወንድ አምላኪ፣ በነገር እናንተ ሳይሆን አንቺ ወንድ አምላኪ ነው ያላችሁኝ ማለት ነው። እኔ አብርሃም ሳመልከው አያችሁኝ? እንደ ምን ነው ባለፈው ወንድን ልጅ ከፈለጋችሁ ስገዱለት፣ አምልኩት ብዬ ተናግሬ ነበረ እና ዛሬ ላይ ደግሞ አንቺ ወንድ አምላኪ አላላችሁኝም። እውነታችሁን ነው። እኔ ፈጣሪን እራሱ የማመልክበትን ጊዜ እያጠረኘ ነው። እንኳን የሰውን ልጅ ላፈጥ እንኳን የሰውን ልጅ ላመልክ ይቅርና ማለት ነው እራሱ እናንተ እኔ እውነት ለመናገር እኔ ፍቅርን መንካድ አልፈልግም። ተው ተው ተው ተው ነግራችኋለሁ። የምር በቃ ልጅቷ ትስራበት ትኑርበት። እኔ ማን እንድነካድ አልፈልግም። ከዚህ በፊትም እኔ ስለሷ መጥፎ ነገር ተናግሬ አላቅም። ከዚህም በኋላ ልናገር አልፈልግም። ስለዚህ አድገፋፉኝ። ልጅቷ አልበደለችኝ፣ አላጠፋችብኝ አይደለ። እናንተ ናችሁ ፕሮፋይሏን ሰቅራችሁ መታችሁ የምትሳደቡ ልጆች አላችሁ። አንዳንዶቻችሁ ደግሞ አላህ የመረቃችሁ አላችሁ ጨዋዎች ምንም አትሉ ማለት ነው። ስለዚህ እኔ ከ በውስጡ መስመር ራሱ የፍቅር ደጋፊ የሆነ የምገናኛቸው ልጆች አሉ። የምሬ ነው ብላቸው ቤተሰቦች በጣም ጨዋዎች አሉ። ስለዚህ ስርዓታችን ያዙ። እኔ እሷን እንዲነካታ ተደርጉኝ እሷን መንጋትም አልፈልግም። ለምን በውስጡ መስመር ደግሞ የምገናኛቸው ጨዋ ጨዋ እህቶች አሏት። ስለዚህ ከእነሱ ጋር ተቀያይሙኝ ማለት ነው እና ለማንኛውም ወንድ አምላክ አደለንም አላመለክ ነውም፣ እየሰሩ ነው። እናንተም ደግሞ እየተሸቀለባችሁ ነው። እሺ፣ አዎ። እነሱ ግን እውነት አስመስለው እያመጡት ነው። እኛም ደግሞ እሺ ብለን አሜን እልል ብለን እየተቀበልን ነው ያለ ነው ማለት ነው። አለቀሱምም ተለቃቀሱምም።